የእህታችን ቤት እንግዲህ የቀረው የግቢው በር ነበር። በሩም ተገጠመ። ውስጡ ቤቱ የፊኒሽንግ ስራዎች እንግዲህ ልቅም ብለው ተጠናቀዋል። በሩም ደግሞ እነሆ ዛሬ በዚህ መንገድ ሙሉ ለሙሉ በሩም ተገጥመዋል ማለት ነው። ይህ ቤት እንግዲህ እያንዳንዱ የውስጡን ስራዎችን የማሳያቸው ነው የሚሆነው። እንዲሁም ደግሞ በር ማሰራት ለምታስቡም አሪፍ የሆነ መረጃ የማካፈላቸው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደ ሻና ለቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ በር ማሰራት ላሰባችሁ ለግቢያችሁ የአጥር ካሳጠራችሁ በኋላ እንደዚህ በሮችን ማስገጠም ስታስቡ ስንት ብር ያስፈልጋችኋል? እንግዲህ እንደ ሳይዙ ነው የሚሆነው እንደ ስፋቱ ማለት ነው ያንዴ ተታችን እንግዲህ ሙሉ የቤቷን ግቢ ሙሉ ከውስጥ እስከ ውጭ ድረስ ያለውን ስራዎች ሰርተን እንግዲህ በር ይቀር ነበር። እነሆ ደግሞ በሩም ዛሬ በዚህ መንገድ ተሰርቷል ማለት ነው። ስለዚህ ለዚህ በርስ ስንት ብር ፈጄ፣ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ውድ ተመልካቾች ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሄዶ መክቷ በበጫን ቤተሰብ ሆኑ፣ ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ህዝብ ቤት ላይ እንግዲህ ሰርቪስ አለ፣ ትልቅ ቤት አለ። የውስጡ ፕላስቲክ ኮርኒስ፣ ጂፕሰን ኮርኒስ እስከ ቀለም ሙሉ ፊኒሽንግ ሰርተነዋል። እንዲሁም ግቢው ዙሪያውን በአጥር በቆርቆሮ ታጥሯል ማለት ነው። ከዛ በተጨማሪ የቀረው በር ነበር። በሩም እንግዲህ የግቢው በሩም በምታወት መልኩ በዚህ መልኩ ተሰርቷል። ስፋቱ እንግዲህ ሁለት ሜትር ነው። ኮለንም አለው እንደምትመለከቱት፣ ኮሎኑም ተሰርቶ እንግዲህ በስርዓት በዚህ መንገድ እንግዲህ በሩም ተሰርቶ አልቋል ማለት ነው። ይህ በር እንግዲህ ስንት ተሰራ ወደሚለው ወደ ገድለው ግባ እያላችሁ ይሆናል እንግዲህ፣ እኔም ልነግራችሁ ነው እንግዲህ ይህን ቪዲዮ የሰራሁት ስለዚህ ተረጋጎ ማለት ነው። ውድ ተመልካቾች ምንድን ነው የብረቶቹ እንግዲህ ደረጃ አንድ በሆነ ብረት የተሰራ የሆነ በር ነው ማለት ነው። የዚህ በር ዋጋ ሁለት ሜትር ስፋቱ ማለት ነው፣ በዚህ አይነት የምታሰሩ ከሆነ 43000 ብር የሚያስፈልጋችሁ ይሆናል። ምናልባት እንግዲህ የብረቱ ሁኔታ ሊለያይ ይችላል። ከዚህ በታች ቀነስ የሚያደርግ 120 ብረቶችን በጥንቃቄ ቁማችሁ ማሰራት ይኖርባችኋል፣ ወይንም የሚያሰራላችሁ ሰው የሚታመን ሰው ላይ ማሰራት ይኖርበታል ማለት ነው። ስለዚህ ውድ ተመልካቾች፣ ይህ ብረቱ እንግዲህ ቆንጆ በሚባል ብረት የተሰራ የሆነ በር ነው ማለት ነው። ስለዚህ እንደ ቤታችሁ ወይም እንደ በራችሁ ስፋት ነው እንግዲህ የሚሆነው። ሶስት ሜትር አለ ሁለት ከሃምሳ አለ ሁለት ሰማንያ ሊሆን ይችላል፣ ሁለት ሜትር ከዛም በታች ሊያንስ ይችላል። ዋጋውም የሚታወቀው ስፋቱ ከታወቀ በኋላ ነው፣ ዋጋውም የሚታወቀው ማለት ነው። ይህንን ይመስላል እንግዲህ በሩም እንግዲህ በዚህ መንገድ ተጠናቋል። ውስጡም ግቢው በዚህ መንገድ ሊሾ ተደርጓል፣ ዙሪያውን ጭምር ማለት ነው። እስኪ የውስጡን ሁኔታ ደግሞ ቤቱን ላሳያችሁ። እዚህ መንገድ እንግዲህ ሙሉ ለሙሉ ቤቱ ተጠናቋል። የውጭም እንግዲህ ቀለሙ አቀባብቷል። በረንዳውም እንደምታወቅ ፕላስቲክ ኮርኒስ ነው። ይህ ቤት እንግዲህ ካምፖል ውጭ ምንም የቀረው ስራ የለም። ወደ ውስጥ ስንገባ እንግዲህ ሳሎኑ ላይ እንጀምራለን። ብስሚላ። ሳሎኑ ላይ እንግዲህ የተሰራው ፕላስቲክ ኮርኒስ ይህንን ይመስላል። ማሻላ ተባረከላ። እስኪ ሰርቪስም አለው በጀርባ ሰርቪሱ ሙሉ አልቋል። እንግዲህ እዚህ ቤት ላይ የተሰሩ ሙሉ ስራዎችን እንግዲህ የምናየው ነው የሚሆነው። ግድግዳው እንግዲህ ይህን ይመስላል። በዚህ መልኩ እንግዲህ ተቀባብቷል ማለት ነው። ስለዚህ ያው የአምፖል ስራዎች ናቸው እዚህ ቤት ላይ የሚቀሩት። ይህን ይመስላል። ይህም ቤት እንግዲህ ቪዲዮ ሰራላችሁ ታስታውሱ ከሆነ ይሄ መስተዋት ፍሬንቹ ማለት ነው ተቆርጦ ነው እንግዲህ የተሰራው ማለት ነው። በጣም አጭር ነበር፣ ጠባብ ነበረች፣ አንድ ተከፋች ብቻ ነበረች በሯ። እንደዚህ በሚያምር ሁኔታ ፍሬንች ተሰርቶለት እንግዲህ በዚህ መንገድ አልቋል ማለት ነው። የመጋረጃ ብረቶች እንደምታወት ተሰርተዋል። እዚህ ጋር እንግዲህ ኮሎኑም እንደምታዩት በዚህ መንገድ ተሰርቷል። ግድግዳዋ ዞች አካባቢ ላይ በሯ ዞች አካባቢ ላይ ነበረች። ይችን ተደፍና ነው እንግዲህ በዚህ መንገድ ግድግዳ የተሰራላት አሁን ማለት ነው። ይህን ይመስላል እንግዲህ ሳሎ ላይ ያለው ሁኔታ፣ እንደተሳያችሁት ዲዛይኑንም የግድግዳ ቀለሞችንም ያያችሁ። የቱርክ ቫርኒሹ ሳይቀር ተቀብቷል። ይህ ግድግዳ እንግዲህ ቢቆሽሽ ምንቢል መጸዳት ይችላል። ያ ማለት መታጠብ የሚችል የሆነ ግድግዳ ነው ማለት ነው። እንደምታዩት ያንጸባረቃል ምናምን ያው በካሜራው ላይ አይለይም እንጂ ፓውደሩ ምናምን ይሄ ይታይ ነበር። ለማንኛውም እንግዲህ ቤቱ ይህንን ይመስላል። እዚህ ጋር ስንመጣ ደግሞ መቃንም እዚህ ጋር እንደምታወት ለሁለቱም መኝታ ክፍል መቃኖች ተገጥመዋል። እዚህ እንዲሁም እነዚህ መስተዋቶች የምታወት ተገጥመዋል እንግዲህ ታምራት አበሩ፣ ያው በዚህ ልክ ሆኖ የሚሰራ ነው የሚሆነው። በመቀጠል እነዚህ መስተዋት ብዙ ጊዜ ሲገጠም ወደ ውስጥ የሚያሳይ ይመስላችኋል፣ ነገር ግን የምትገጥሙት የመስተዋት አይነት ይወስነዋል ማለት ነው። ይህ መስተዋት እንግዲህ ወደ ውስጥም አያሳይ ወደ ውጭም አያሳይ ማለት ነው። በሁለቱም በኩል ወደ የትኛው ማቅጣጫ ማሳየት አይችልም ማለት ነው። ይህን ይመስላል እንግዲህ ኮሊደሯ ይህን ትመስላለች ማለት ነው። ወደ መኝታ ክፍል ስንገባ ደግሞ መኝታ ክፍል ላይ እንግዲህ ይሄ ዲዛይን የተሰራው ይህን ይመስላል። እንደታያችሁት ውድ ተመልካቾች እንግዲህ ቤቱ ሙሉ ግድግዳ ቀለሙ ተመሳሳይ የሆነ ቀለም ነው የተቀባው ማለት ነው። ይህን ይመስላል። ወደ ሶስተኛዋ ክፍል ስንገባ ደግሞ ፕላስቲክ ተሰርታለች። ይህን ይመስላል። መጋረጃ በረቶቹ እንግዲህ ያያቸው ሙሉ ተቀባብረዋል ማለት ነው። ስለዚህ ማብሪያና ማጥፊያ፣ ሶኬት፣ አምፖል ብቻ ነው ዝቤ ላይ አሁን የሚቀረው እንጂ ሙሉ አልቋል። ለማንኛውም እንግዲህ የውስጥ ሁኔታ ይህንን ይመስላል። ሲ ሰርቪስን ደግሞ ወደ ውጭ ላይ እንመልከት። ወደ ውድ ተመልካቾች እንግዲህ ሰርቪሱ ጋር ስንመጣ ያው በዚ ሁኔታ የተሰራ የሆነ ሰርቪስ ነው። ፕላስቲክ ተሰርቷል እዚህ ጋር በረንዳው ማለት ነው። ሲ ወደ ውስጥም ገባ ብለን ውስጡን እንይ። ሰርቪሱ ላይ ስንመጣ ደግሞ እዚህ ጋ በዚህ ዲዛይን ፕላስቲክ ተሰርቷል ይህን ይመስላል። ያው እነዚህ አንኮሎች እንግዲህ ከስራው ጋር ከተሰራው ስራ ጋር አይመጥኑም። ነገር ግን ጊዜውን ጠብቀው ያው መቀየር ስለሚችሉ እንጂ ሻዶ ጭምር አለው። እንግዲህ ቤት እንደምትመለከቱት ይህን ይመስላል። ወደ ሁለተኛው ክፍል ስንገባ ደግሞ ሁለተኛው ክፍል ደግሞ ይህንን ይመስላል። ያው ጋር ለሞጥ ነው የተሰራው። እዛች ጋር እንደምትመለከቷት ያች ደግሞ ምንድነች ወደ ላይ የመምራው ዝርጋታዎች የሚበላሹ በዛ በኩል ተሄዶ ነው እንግዲህ የሚሰራ የሚኖረው ማለት ነው። እና ይሄንን ይመስላል። ያው እዚህ ጋ ሌላ አንድ ክፍል ነበር ቤቱ ክላሱ ስለተከራይ ያው ቆልፍ ነው ማለት ነው። ላሳያችሁ አልቻልኩም። ሌላው አራተኛዋ ክፍል ደግሞ የኪችን ቦታ ነች ያው ለጊዜው ለኪዳ አገልግሎት ትልት የነገር ትውላለች። ይህም እንግዲህ ሙሉ በፕላስቲክ ተሰርቶ በዚህ መንገድ አልቋል ማለት ነው። ቤቱ እንግዲህ ይህንን ይመስላል። በሰላም ሀገሯ ገብታ በሰላም የመቶ የምትኖርበት ቤት ያደርግላት ማለት ነው። ይህን ይመስላል። እንግዲህ በስደት አለም የምትገኙት ወንድሞች አላህ ያግዛችሁ፣ አላህ ያበርታችሁ። እንደተዘብታችሁ ደግሞ አገራችሁን በሰላም ገብታችሁ በደስታ የምትኖርበት ያደርግላችሁ፣ ሀሳባችሁን ያሳካላችሁ ማለት ነው። ሁላችሁን ኢንሻአላህ። ገና ወደ ዚህ ጣጣ ላልገባችሁም አላህ ነገራቶችን ያገራላችሁ፣ አላህ ያበርታችሁ። ተስፋ እንዳትቆርጡ ያልቃል፣ ሁሉም ነገር በሂደት ነው የሚሆነው። አንድ ጊዜ የሚጠናቀቅ ነገር የለም እና አላህ ያበርታችሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱህ።